የኢትዮጵያን የድል አርማ ትናንትንና ነገን አልመው የሚመለከቱበት ሰንደቅ ዓላማ 18ኛው የሰንደቅ ዓላማ ቀን በብልፅግና ፓርቲ ዋና ጽሕፈት ቤት ተከብሯል። በመስዋዕትነት ሀገርን ለማጽናትና በዓለም አደባባይ ከፍ ብላ እንድትታይ ዋጋ የተከፈለለት ይህ ዕለት ተገቢውን ክብር እንዲያገኝ በተደረገው ስራ ዳግም ያንሰራራ መሆኑ ተነስቷል። በዓሉን የምናከብረው ተገቢውን ክብር በመስጠት በተለያዩ ምክንያት የበዓሉ ክብር እንዲደበዝዝ የተደረገ ቢሆንም ዛሬ ግን የአገራችንን አርማችንን መልሰን የምናጠናክርበት አባቶቻችን ልዩነቶቻቸውን ወደ ጎን በመተው እሴቶቻችንን የአገራችንን አንድነት በማስጠበቅ ህብረ ብሔራዊነትን በመጠበቅ የኢትዮጵያን ክብር ከፍ ያደረጉበትን መልሰን ዳግም ቃል የምንገባበት ስለሆነ የአባቶቻችን ልጆች ሆነን መገኘት አለብን። ቃላችንን ማደስ አለብን። ዕለቱን ማሰብ ብቻ ሳይሆን የራስን አሻራ ማሳረፍ አንዱ የትውልዱ ተግባር ስለመሆኑም ነው የተጠቀሰው። የዚህ ማሳያው ህዳሴ፣ ሌሎች ሰንደቋን ከከፍታ የሚያስቀምጡ ሀገራዊ ውጥኖችን ከፊት አስቀምጧል። ልዩ የሚያደርገው ይህንን ዛሬ ዘንድሮውን በዓል ደግሞ የኢትዮጵያ ባንድራ በህዳሴ በኢትዮጵያ ግራንድ ሬኔሰንስ ዳም ከፍ ተደርጎ የኢትዮጵያን ትልቅነት ያሳየንበት ስለሆነ ይሄ ትልቅ ክብር ትልቅ ኩራት የሚሰማን ነው። ወደፊትም የተጀመሩ እንደ አገር ብዙ ፕሮጀክቶች ብዙ ኢኒሽቲቭዎች አሉ። ኢትዮጵያን ከፍ ለማድረግ የተጀመሩ ይህ የሁሉም ኢትዮጵያውያን የቤት ስራ በተሰማሩበት ሁሉ ትኩረት ሊሰጠው የሚገባው ጉዳይ መሆኑም ተነስቷል። ቃልን በማደስ ቀኑን ማክበር በልማት አርበኝነት መቀጠል እንዳለበትም በአከባበሩ ተሳታፊዎች ተመላክቷል። ልማት ካላመጣን ባንዲራው አይከበርም። ባንዲራው የሚከበረው ልማት እያረጋገጥን ስንሄድ ነው ማለት ነው። ስለዚህ ህዳሴ ማለቁ ተፈጥሮ ጋዝ መጨመሩ እንዲሁም የመዳበሪያ ችግር እንዲቀረፍ የኢትዮጵያ ችግር የሆነውን የመዳበሪያ ፋብሪካ መጀመሩ እና ትልልቅ ሜጋ ፕሮጀክቶች መጀመራቸው ለባንዲራ ክብር ከፍተኛ አስተዋጽኦ ያደርጋሉ ማለት ነው። በርካታ ወታደሮች በርካታ አባቶቻችን እንዲሁም ለሀገራቸው ክብር ለሰንደቅ ዓላማ ሲሉ ሕይወታቸውን ሰጥተዋል እና የአሁኑ ትውልድ ህይወትን ከመስጠት ባሻገር የሀገራቸውን ባንዲራ ከፍ የማድረግ ግዴታ ይጠበቅበታል። ይህንን የማድረግ ደግሞ አላፊነት ይኖርብናል። በዚህ መርሐ ግብር ላይ የፓርቲ ዋና ጽሕፈት ቤት የስራ ኃላፊዎችና አባላት ተገኝተዋል።